ሾልኮ የወጣ ሰነድ ኢትዮጵያ ስድስት የሩሲያ ኤስዩ 35 ተዋጊ ጀቶች ለመግዛት ስምምነት መፈራረሟን አመላከተ። ከሩሲያ የመንግስት መከላከያ ኩባንያ ሮስቴክ ሾልኮ ወጣ የተባለ ሰነድ ኢትዮጵያ ስድስት ኤስዩ 35 ተዋጊ ጀቶችን ለመግዛት ውል መፈራረሟን መመላከቱን ተዘገበ። ስምምነቱ ሞስኮ እና አዲስ አበባ የመከላከያ ትብብራቸውን እያጠናከሩ መሆኑን ያመላክታል ተብሏል። ብላክ ሚረር በመባል የሚታወቀው የመረጃ ጠላፊ ቡድን መስከረም 23 ቀን የተለቀቀው ይህ ሰነድ የላቀ የሱክሆይ ሆይ ተዋጊ ጀቶች ዋጋ፣ የማስረከቢያ ጊዜና የኤክስፖርት እቅዶችን በዝርዝር የሚያመላክት ከ300 በላይ የሮስቴክ የውስጥ ሰነዶችን መያዙን አመላክቷል። በመረጃው መሰረት ተዋጊ ጀት ገዢዎች በሩሲያ ብሔራዊ ምደባ ስርዓት ስር ባሉ ኮዶች ተለይተዋል። በዚህም 231 ኢትዮጵያን የወከለ ኮድ ሲሆን ኢራን በ364ና አልጄሪያ ደግሞ በ012 ተወክለዋል። መረጃው እውነተኛ ከሆነ ኢትዮጵያ 6 ኤስዩ 35 ተዋጊ አውሮፕላኖችን ለመግዛት ማቀዷል ያሳያል ያሳያል። ኤስዩ 35 እጅግ የላቁ ባለ ብዙ ተግባር ተዋጊ ያላቸውን ሩሲያ ሰራሽ ጄቶች ውስጥ አንዱ ሲሆን ለአየር የበላይነት እና ለረዥም ርቀት የጥቃት ተልእኮችን ታስቦ የተነደፈ ነው። በሰነድ ውስጥ ያለው የጊዜ ሰሌዳ እንደሚያመለክተው ኢትዮጵያ ያደረገችው ስምምነት ከፍተኛ ደረጃ ላይ ደርሷል ወይም የመጀመሪያው የርክክብ ስራ ተጀምሮ ሊሆን ይችላል። ሾልኮ እንደወጣው መረጃ ከሆነ ውሎቹ የተፈረሙት ሩሲያ በ2022 ዩክሬንን ሙሉ በሙሉ ከመውረሯ ጥቂት ቀደም ብሎ ወይም ከዚያ በኋላ ሊሆን ይችላል። ተንታኞች እንደሚሉት ግዢው ከተረጋገጠ ኢትዮጵያ በአየር ኃይሏ አቅም ላይ መሻሻል ለማድረግ የምታደርገው ጥረት የሚያንጸባርቅ መሆኑን ባሻገር በአመታት ውስጥ ካደረገቻቸው እጅግ በጣም ዘመናዊ የጦር አውሮፕላን ግዢዎች መካከል ቀዳሚ ይሆናል። ይህም በቀጠናው ባለው የደህንነት ሁኔታ ለውጥ ምክንያት የመጣ ነው። እስካሁን ድረስ ክም ሆነ የኢትዮጵያ መንግስት በተባለው ስምምነት ላይ በይፋ አስተያየት አልሰጡም። ዘገባው የአዲስ ስታንዳርድ ነው። ፕላስ ኦፍ አፍሪካ የአፍሪካን ድምፆች የሚያጎላ ቀጠናዊ ትስስርን የሚያጠናክርና አህጉራዊ ስኬቶችን፣ ተግዳሮቶችን እና ህልሞችን በአፍሪካ እይታ የሚገልጽ ሚዲያ የመሆን አላማ እንዳለው ተገለጸ። ፕላስ ኦፍ አፍሪካ የአፍሪካን ድምፆች የሚያጎላ ቀጠናዊ ትስስርን የሚያጠናክርና አህጉራዊ ስኬቶችን፣ ተግዳሮቶችን እና ህልሞችን በአፍሪካ እይታ የሚገልጥ ሚዲያ የመሆን ዓላማ እንዳለው ተገለጸ። ጠቅላይ ሚኒስትር አብይ አህመድ ፕላስ ኦፍ አፍሪካ የተሰኘ የፓን አፍሪካ ሚዲያ ማስጀመሪያ መርሐ ግብር ላይ ተገኝተዋል። ሚዲያው ጠቅላይ ሚኒስትር እንደ ኢሮፓያን አቆጣጠር በ2022 በ35ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የአፍሪካን እይታና ትርክት የሚያንጸባርቅ የአህጉራዊ ሚዲያን አስፈላጊነት አስመልክተው ያቀረቡትን ጥሪ በመመርኮዝ የተመሰረተ ነው። ፕላስ ኦፍ አፍሪካ የአፍሪካን ድምጾች የሚያጎላ ቀጠናዊ ትስስርን የሚያጠናክርና አህጉራዊ ስኬቶችን ተግዳሮቶችንና ህልሞችን በአፍሪካ እይታ የሚገልጥ ሚዲያ የመሆን ዓላማ እንዳለው ከጠቅላይ ሚኒስትር ጽፈት ቤት ያገኘነው መረጃ ያመላክታል። ቲክቶክን ያዳንኩት እኔ ነኝ የቲክቶክ ወጣቶች ውለታ አለባቸው ሲሉ ዶናልድ ትራምፕ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ታዋቂው የማህበራዊ መተግበሪያ ቲክቶክ በአሜሪካ ስራውን እንዲቀጥል የሚያስችል አዲስ አስፈጻሚ ትዕዛዝ መፈራረማቸውን ተከትሎ ሰኞ ጠዋት በቲክቶክ ገጻቸው ላይ ባስተላለፉት የቪዲዮ መልዕክት ውለታ አለባችሁ ሲሉ ለወጣት ተጠቃሚዎች ተናግረዋል። እናንተ የቲክቶክ ወጣቶች በሙሉ ቲክቶክን ያዳንኩት እኔ ነኝ፣ ስለዚህ ትልቅ ውለታ አለባችሁ ብለዋል። ፕሬዚዳንቱ በቪዲዮ አክለውም አሁን በዚህ ኦቫል ቢሮ ውስጥ ሆኜ እያያችሁኝ ነው። ወደፊት ከእናንተ አንዱ በዚህ ወንበር ላይ ተቀምጦ ታላቅ ስራ እንደሚሰራ ተስፋ አደርጋለሁ ሲሉ መልእክታቸውን አስተላልፈዋል። ይህ አዲስ ስምምነትና ትእዛዝ የወጣው በቀድሞ ፕሬዚዳንት ጆ ባይደን የስልጣን ዘመን በኮንግረስ በሁለቱም ፓርቲዎች ድጋፍ በጸደቀው ህግ መሰረት ነው። ህጉ የቲክቶክ እናት ኩባንያ የሆነው የቻይናውን ባይትዳንስ በአሜሪካ ያለውን ንብረቱን እንዲሸጥ፣ ይህንን ካላደረገ ደግሞ መተግበሪያው በመላው ሀገሪቱ እንደሚታገድ ይደነግግ ነበር። የትራምፕ አስተዳደር የወሰደው እርምጃ ይህን ይህንን ለአመታት የዘለቀውን ውዝግብ ያጠናቀቀ ነው። በአሜሪካ ውስጥ በአብዛኛው ወጣቶች የሆኑ ከ170 ሚሊዮን በላይ ተጠቃሚዎች ያሉት ቲክቶክ የማህበራዊ ግንኙነት የመዝናኛና የመረጃ ልውውጥ ዋነኛ መድረክ ሆኖ አገልግሏል። መተግበሪያው ከቻይና መንግስት ጋር ባለው ግንኙነት ምክንያት የተጠቃሚዎችን መረጃ ደህንነትና የውጭ ተጽዕኖ በተመለከተ የብሔራዊ ደህንነት ስጋት በመፍጠሩ ለረዥም ጊዜ ሲያነጋግር ቆይቷል። መረጃው የዛ ሀበሻ ነው። የሙጋቤ ልጅ ሮበርት ሙጋቤ ጁኒየር ዘብጥያ ወረደ። የቀድሞ የዚምባብዌ ፕሬዚዳንት ሮበርት ሙጋቤ ልጅ የሆነው ሮበርት ሙጋቤ ጁኒየር ዘብጥያ መውረዱ ተሰምቷል። የ33 ዓመቱ ሮበርት ሙጋቤ ጁኒየር ወደ ዘብጥያ እያ የወረደው በሐራሬ አደንዛዥ ጽይዞ በመገኘቱ የታሰረ ሲሆን ፍርድ ቤት ሊቀርብ መሆኑም ተዘግቧል። ባለስልጣናት ባደረጉት ፍተሻ በጥሬ ገንዘብ ውስጥ የተደበቀ ካናቢስ እና ኮኬን እንደሆነ የተጠረጠረ ነጭ ዱቄት ማግኘታቸው ተጠቁሟል። ፖሊስ ስለ ጉዳዩ እስካሁን ይፋዊ መግለጫ ያልሰጠ ሲሆን ዜናው በዚምባብዌ መነጋገሪያ አጀንዳ ሆኗል ተብሏል። ለቲክቶክ ጊፍት ብለው ላይቭ ላይ የተደባደቡ ጥንዶች መጨረሻቸው እስር ሆኗል። በአሜሪካ በቺካጎ ከተማ ውስጥ የሚኖሩ ባልና ሚስት ናቸው። የገቢ ምንጫቸው የቲክቶክ ቪዲዮ በመስራት እንዲሁም ቲክቶክ ላይ ላይቭ በመግባት ከተከታዮቻቸው የሚያገኟቸው ጊፍት ነች። እናም ከአንድ አመት በላይ በቲክቶክ ካፕል ኮንተንት ቪዲዮ ሰርተዋል። ግን እንዳሰቡት ለብዙ ሰው ሊዳረስ ወይም ቫይራል ሊሆን ስላልቻለ በአንድ አመት ውስጥ በቲክቶክ የሰሩት ጊፍትና ቪዲዮ ተደማምሮ ከአራት መቶ ዶላር የበለጠ አላገኙም። የአሁኑ አርብ ዕለት ኦክቶበር 3 2025 ግን ሚስትየው በድህነት መኖር መረራትና ለባሏ አንድ ሀሳብ አቀረበችለት። እሱም ቲክቶክ ላይቭ ላይ ገብተው የእውነት እንዲደባደቡ ና ፎሎወሮቻቸው ለሚደግፉት ሰው ጊፍት እየሰጡ እንዲያበረታቷቸው እንዳሰበች ነገረችው። ባልየውም ተስማማ። ላይቭ ገብተው መደባደብ ጀመሩ። ሌላ ቀን ላይቭ ሲገቡ የሚያያቸው አርባ ወይም ሀምሳ ሰው ነበር። መደባደብ ሲጀምሩ ሰው እየተሰባሰበ በአንዴ ከ35000 ሰው በላይ በቀጥታ ያያቸው ጀመር። በዛው ልክ ሚስትየው እንዲሁ ባልየው እየደገፉ ሲመታቱ እያዩ ቲክቶክ ዩኒቨርስ፣ አንበሳ የመሳሰሉትን ጊፍቶች መስጠት ጀመሩ። ለ31 ደቂቃ ያክል የተደባደቡ ሲሆን የዛን ቀን ብቻ በጊፍት ያገኙት ብር ለዚያውም በ31 ደቂቃ ውስጥ ብቻ 23000 ዶላር ማግኘታቸው ተነግሯል። ነገር ግን ይህን ሲከታተሉ የቆዩት የቺካጎ ፖሊሶች የላይቭ ስርጭቱ እንዳለቀ ሁለቱንም በቁጥጥር ስር ሊያደርጓቸው ችለዋል። ባልየው አፍንጫው የተሰበረ ሲሆን ሚስትየው ደግሞ አይኗ ያበጠና ደም የቋጠረ መሆኑን ፖሊስ ተናግሯል።